ወደ ውርደትና አረንቋ ምድር ወረዱ። ዛፍ መብላት ተከልክለው የነበረ ቢሆንም የመመገብ ስሜታቸው አሸነፋቸው ነበሉ። በዚህም ምክንያት ተሰትሮ የነበረው ሀፍረ ተገላቸው ተገለጠ። ሆድ እውነትም የስሜቶች ምንጭ፣ የህመምና የጥፋቶች መብቂያ ጓዳ ነው። የሱን ቅስቀሳ ተከትሎ ፍትወተ ስጋ ይነካካልና በሚቀጥሉት ክፍሎች የተወሰኑትን እናያለን። የምራብን ፋይዳ አስፈላጊነት በምን መልኩ የምግብ አምሮትን መግራት እንደምንችልና ቀጥሎም ስለ ፍትወተ ስጋ ዝንባሌ የተወሰነ እናያለን። አንደኛው ርዕስ የምራብ ጠቀሜታ አስፈላጊነት ወይም አለልክ የመመገብ ውግዝነት ነቢዩ ሰለዋቱ ረቢ ወሰላምሁ ዓለይሂ ከሰው ሁሉ የሚልቅ ማን ነው ተብለው ሲጠየቁ

ውሃ ሲበዛበት እንደሚሞት ተክል ነው ብለዋል የአላህ መልክተኛ ዓለይሂ ሰላቱ ወሰላም። እንዲህ ብለው የሰውን ልጅ የሆዶን ያክል የተሸከመው ስልቻ ይለ ጀርባውን የሚያቆምበት የተወሰኑ ጉርሻዎች ይበቁታል። የግድ ከሆነ ደግሞ አንድ ሦስተኛውን ለምግብ አንድ ሦስተኛውን ለመጠጡ አንድ ሦስተኛውን ለስትንፋሱ መተው አለበት። ትርሚዚ ይዘግበውታል ከኡሳማ ኢብኑ ዘይድና

ግና አካለ ምድር ሁሉ የምታውቃቸው መላእክት የሚያጅቧቸው ናቸው። ሰዎች የዱንያን ጸጋ አጣጣሙ፣ እነርሱ የአላህን ትእዛዝ በመፈጸም ረኩ። ሰዎች ፍራሽና ወፋፍራም ሴቶች ላይ ተጋደሙ፣ እነርሱ ግን በግንባሮቻቸውና ጉልበቶቻቸው ለአላህ ተደፉ። ሰዎች የነቢያትን ፈለግና መልካም ባህሪዎቻቸውን ተዉ፣ እነርሱ ግን አጥብቀው ያዙ። ምድር እነርሱን ስታጣ ታነባለች። አላህ እነርሱ የሌሉበትን ምድር ሁሉ ይጠላል። ውሾች በክት ላይ እንደሚረባረቡበት ዱንያ ላይ አልተረባረቡም። ከማንኪያ ትራፊ ላሱ፣ እራፊ ጨርቅ ለበሱ። የተንጨባረሩና ትቢያ የለበሱ ናቸው። ሰዎች ሲያዩዋቸው ታማዋል ብለው ያስባሉ። እነርሱ ግን ታመው አይደለም። ይዘባርቃሉ፣ አእምሯቸውን የሳቱ ናቸው ይለዋቸዋል። ግና በአእምሮ ጤናማ ናቸው ነገር ግን እነርሱ የአላህን ጉዳይ በቀልቦቻቸው ስላዩ የዱንያን ጉዳይ እርግፍ ባድርገው ተዉ እነርሱ በዱንያ ሰዎች ዘንድ አእምሮ የሌላቸው ተብለው የሚታሰቡ ናቸው ባይሆን ብዙዎች አእምሮ በሌላቸው ዘመን እነርሱ ኖራቸው በመጨረሻው ዓለም ትልቅ ክብር አላቸው እንዲህ አሉት ለኡሳማ ኡሳማ ሆይ እነርሱን ያገኘህ እንደሆነ ለአንድ አገር የደህንነት ዋስትና መሆናቸውን እወቅ። አላህ እነርሱ የሚኖርባትን አገር ህዝቦች አይቀጣም። አላህ በእነርሱ ተደስቷል፣ ከእነርሱም ወደዋል። ወንድሞች አድርገህ ያዛቸው፣ በእነርሱ ምክንያት ትድን ይሆናልና። ሆድህ ተርቡ፣ ጉበትህ ተጠምቶ ሞትን ማግኘት ከቻልክ አድርገው። ከዚህ የተነሳ ክብር ታገኛለህ፣ ከነቢያት ጋር ታርፋለህ። መልአክ ነፍስህን ሊያወጣ በመጣ ጊዜ ትደሰታለህ። ጀባር ወይም ጠጋኙ አላህ ሱብሓነሁ ወተዓላ ምህረቱን ያሰፍን። በሃል አልኸጢብ አልበግዳዲ ይዘግበውታል። በሌላም መልእክታቸው ሸይጣን ከሰው ልጅ ደም ውስጥ ይዘዋውራል መዘዋወሪያውን በረሃብ አጥብቦት ብለዋል። ኢብኑ አቢ ዱንያ ዘግበውታል። በሌላም መልእክታቸው ሙእሚን በአንድ ሆድ ነው የሚመገበው፣ ሙናፊቅ ግን በሰባት አንጀቶች ነው የሚበላው ብለዋል ቡኻሪ እና ሙስሊም ዘግበውታል። ይህም ካፊር ሙእሚን ከሚመገበው ሰባት እጥፍ ይመገባል እንደማለት ነው፣ ወይም ደግሞ የመመገብ አምሮቱ ሰባት እጥፍ ነው ማለት ነው። የስሜት መነሻው ደግሞ ሆድ፣ ሆድ ሲጠግብ ስሜት ይከተለዋልና እንጂ በተጨባጭ ሰባት አንጀቶች በሆድ ውስጥ አለ ማለት አይደለም። አቡ ሁረይራ ረዲያላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ አለይሂ ሰላቱ ወሰላም ለሶስት ተከታታይ ቀናት ቤተሰቦቻቸውን የስንዴ ዳቦ አጥግበው አያውቁ የህችን ዓለም እስኪለዩ ድረስ ቡኻሪና ሙስሊም ዘግበውታል። ዑመር ረዲያላሁ ዐንሁ እንዲህ ብለዋል። አደራችሁን ከልክ በላይ ጠግባችሁ አትመገቡ። ጠግቦ መብላት በምድር ላይ ለሰውነት ክብደት ያጋለጣል፣ በሞቱ ጊዜም ጥንብነት ነው። ሉቅማን ልጃቸውን ሲመክሩ ልጅ ሆይ ሆድ ሲሞላ ማሰላሰል ይሞታል ጥበብ ይሰናከላል ሰውነት ከዒባዳ ይታሰራል ብለውታል ፉደይል እብኑ ዕያድ ለራሱ እንዲህ ይል ነበር ነፍሴ ሆይ ምንድነው የምትፈሪ የምትፈር እራባሎ ብለሽ ትሰግ ያለሽን እሱን አትፍሪ አንቺ አላህ ዘንድ ከዚያ በታች ዋጋ ነው ያለሽ መሐመድና ቤተሰቦቻቸው እንኳ ንራባሉ ሰሃል እብኑ ዓብዱላህ አቱስቱሪ

ጥበብ በእውቀትና በረሃብ ኃጢአት ደግሞ በመሃይምነትና በጥጋብ ውስጥ ይገኛል ብለዋል። ራሱን ያስራበ ሰው የሸይጣን ጉትጎታ ከሱ ይወገዳል ብለዋል። ሌላኛው ርዕስ የመራብ ትሩፋትና የጥጋብ ጉዳቶች። የረሃብን ጥቅም የሚያስተውሉት ብልህ ዓሊሞች ናቸው። የእነርሱን አስተውሎት ተከትሎ ራሱን ያስራበ ሰው በእርግጥም በረከቶቹ ይተርፉታል። አንደኛው ቀልብን ያነጻል፣ ማስተዋልን ያዳብራል፣ እይታን ያጠራል። ጥጋብ ግብዝነትን ነው የሚያወርሰው ቀልብን ያሳውራል፣ በአንጎል ውስጥ መጨናነቅን ይፈጥርናል፣ የደም ዝውውርን ያግዳል። ቀልብም ለመገንዘብ ይሳነዋል፣ ቢያገናዝብም ቅልጥፍና አይኖረውም። ልጅ ምግብ የሚያበዛ ከሆነ በቃል የማጥናትና የማስታወስ ክህሎቱ ይዳከማል።

ወደ አላህ መቅረብ ማለት ድሆችን መውደድ፣ ከነርሱ መቅረብ። አትጥገቡ የጥበብ ብርሃን ከቀልባችሁ ላይ ይጠፋል ብለዋል። ሉቅማን ለልጃቸው እንዲህ ብለዋል፦ ልጄ ሆይ ሆድ የሞላ እንደሆነ ማስተዋል ይመክናል፣ ጥበብ ይከስማል፣ ሰውነት ከአምልኮ ተግባራት ይተሳሰራል። ሁለተኛው ቀልብን ማለስለስና ማጽዳት በመታገሱ ምክንያት ቀልብ የዚክርን ጣዕም እንዲያጣጥም ያስችለዋል። ብዙውን ጊዜ ዚክርን በምላሳችን ላይ ስናመላልሰው እንውላለን። አንዳንዴ ቀልብ እንኳን ህያው ሆኖ እያለ ጣዕሙ አይሰማውም። ይህ የሚመጣው የቀልብ ድርቀት ስለጋረደው ነው። አቡ ሱለይማን አዳራኒ ኢባዴ እጅግ የሚጥመኝ ሆዴ ከጀርባ የተጣበቀ ጊዜ ነው ብለዋል። አልጁነይድ እንዲህ ይላሉ። አንዳችሁ በራሳችሁና በቀልባችሁ መካከል ግዙፍ የምግብ ግርዶ ታደርጋላችሁ። በዚህም የሙናጃን ወይም ከአላህ ጋር ተገልሎ ማውጋት ጣዕም ታጣላችሁ። አቡ ሱለይማን ቀልብ የተራበ እንደሆነ ይነጻል፣ ይለሰልሳል። የጠገበ ጊዜ ግን ይታወራል፣ ይሳሳታል። ቀልብ በሙናጃ ተጽዕኖ ስር ተወደቀ ለማገናዘብ ተጨማሪ ዕውቀት ያገኛል ብለዋል። ሶስተኛ መሰበርና መዋረድ የእብሪትና ፈንጠዚያ መቀረፍ መጥፋት ጋጠወጥነት የትዕቢትና ከአላህ አምልኮ የዝንጋቴ ምክንያቶች እነኝህ ናቸውን። ነፍስ የምትለጎመውና የምትጨመተው በረሃብና ረሃብ ሲያገኛት ለአምላኳ ትሰክናለች፣ ትዋረዳለች። ለዚህም ነው የአላህ መልእክተኛ ሰላዋቱሁ ረቢ ወሰላሙሁ አለይህ ይህች ዓለምና በውስጧ ያሉ ጸጋዎች ሁሉ ይለገሳቸው ዘንድ ጥያቄ በቀረበላቸው ጊዜ አይሆንም አንድ ቀን ተረቤ፣ አንድ ቀን መጥገብን እመርጣለሁ። የተራብኩ እንደሆነ ታግሳለሁ፣ ለአላህ እሰግዳለሁ። የጠገብኩ እንደሆነ ደግሞ አመሰግናለሁ ያሉት። ሆድና ብልት የእሳት በሮች ናቸው፣ መነሻቸውም ጠጋብ ነው። ትሕትናና ቁጥብነት ግን የጀነት በሮች ናቸው፣ መነሻቸው ደግሞ ረሃብ ነው። የእሳትን በር ይዘጋ የጀነትን ይከፍታል። ወደ አንዱ የቀረበም ከሌላኛው ይርቃል። አራተኛ የአላህን ፈተናና ፍርድ እንዲሁም የተቸገሩ ሰዎችን እንዳንዘናጋ ያደርጋል። የጠገበ ሰው የተራበንና ረሃብን ይዘነጋል። ብልህ የሆነ የአላህ ባሪያ አንድን መከራ አያይም አሻግሮ የመጨረሻውን ዓለም መከራ በአጋጣሚው ያየበት ቢሆን እንጂ በረሃብም ሆነ በጥም ይህንኑ ያስታውሳል። ሰዎች የሚጠሙበት የቅያማ ቀን ተርበውም

የጠገበ ሰው ግን የተራበን ሰው ህመም ሊረዳ አይችልም። አምስተኛ የኃጢአት ስሜቶችን ሁሉ መስበር እንዲሁም ለክፉ የምታሳሳውን ነፍስ ለመቆጣጠር ማስቻል። የኃጢአቶች ሁሉ መነሻ ስጋዊ ስሜቶች ናቸው። ቆስቋሹ ደግሞ ምግብ ስለመሆኑ ጥርጥር የለውም። ምግብን መመጠን ስሜትንና ኃይልን ያዳክመ ደስታ ሁሉ የሚገኘው ስሜትን በመቆጣጠር፣ ውርደትና እድለቢስነት ደግሞ ነፍስ እሱን ስትቆጣጠረው። አስቸጋሪ እንስሳን እንኳን መያዝ የሚቻለው ረሃብ እስኪያደክመው ተጠብቆ፣ የጠገበ ጊዜ ኃይል ያገኛል፣ ይራገጣል፣ ይገፋተራል። ነፍሱም እንዲሁናት። አኢሻ ረዲየላሁ አንሃ ከአላህ መልእክተኛ ዓለይሂ ሰላት ወሰላም በኋላ የተፈጠረው የመጀመሪያው ቢድዓ ወይም ፍንገጣ ጠግቦ መመገብ ነው ብላለች። ሰዎች ጠግበው ሲበሉ ነፍሳቸው ወደ ጥፋት ይዛቸው ተነሳች። ስድስተኛ ረሃብ እንቅልፍን ያሸሻል፣ በአምልኮ ለማምሸትም ያግዛል። የጠገበ ሰው አብዝቶ ይጠጣል፣ መጠጣት ያበዛ እንቅልፍ ያበዛል። ያልጠገበ የሌሊት ሰላታ አያመልጠው፣ አይደድብም፣ ቀልቡ አይደርቅም። ዕድሜ ውዱ ነገር የአንድ የአላህ ባሪያ አንጡረ ሀብት ነው። ማባከን የለበትም። እንቅልፍ ሞት ነው። እድሜን ያጎላል። ጠግቦ የሚተኛ ስለሚቀዣብር እሕቲላምም ያጋጥመዋል። ይህም ከሰላት ያሳንፏል። በቀዝቃዛ ውሃ መታጠብ ስለሚፈራ ዊትር ሁሉ ሊያልፈው ይችላል። ከረሃብ በረከቶች መካከል ሰውነት ምግብን ያላበዛ እንደሆነ ጤናማ መሆኑ ነው። ብዙ በሽታም አያገኘውም። ማግበስበስ የበርካታ የጤና እክሎች መንስኤ ነው። ሰባተኛ በዒባዳ ላይ መዘውተርን ያገራል። መጥገብ ብዙ ዒባዳ እንድናከናውን ምክንያት ነው። ለመመገብ ራሱ ጊዜ ስለሚፈልግ ምግብ ለመግዛትና ለማብሰልም እንዲሁም፣ ስለዚህ በልቶ መጥገብ ጊዜን ያባክናል። ብዙ መመገብ በውዱእ ረዥም ሰዓት እንዳይቆይና ከመስጅድም ወጣ ገባ እንድናበዛ ያደርጋል። ሱሌማን እንዳሉት መጥገብ ስድስት ጣጣዎች አሉት። የዒባዳን ጣዕም ያሳጣል፣ ጥበብን ያሰናክላል፣ ለሌሎች እንዳናዝን ያደርጋል። ምክንያቱም የጠገበ ሰው ሁሉም ሰው ጥጋብ ላይ ይመስለዋል። ቆመኛ ሰው የሚመላለሰው መስጊድ ነው፣ የጠገቡት ሰዎች መዳረሻ ግን መጸዳጃ ቤት ነው። ስምንተኛ፣ ሰውነት ጤና ይሆናል፣ ህመምን ይርቃል! መጥገብ የብዙ ህመሞች መንስኤ ነው። ቀልብን ይጫናል፣ አላህን ከማውሳትና ከማገናዘብ ያግዳል፣ ለህክምና ወጪም ይዳርጋል። ዘጠነኛ ብዙ የማይበላ ሰው ወጪው አነስተኛ በውስን የገንዘብ መጠን ይኖራል። ሆዳም ሰው ግን ሁሌም ባለዳ ነው፣ ትንሽ ነገር አይበቃውም። የዘውትር ሐሳቡም ዛሬ ምን ልብላ ነው ይህም ከሐላል አርቆ ወደ ሐራም መንገድ ሊወስዱ ይችላል። ከሰውም ሊከጅል ይችላል። ይህም ወደ ውርደትና ንቅ ይዳርጋል። ሙእሚን ወጪው ውስን ነው። አስረኛ የተረፈውን ምግብና መጠጥ ለወላጅ አጦች፣ ድሆችና ችግረኞች ለመመጽወት ያስችለዋል። ይህም የቂያማ ቀን በመጽዋቱ ስር እንዲጠለል ያግዘዋል። ለሰው ልጅ ሀብቱ መጽውቶት ያሳለፉ ጨርሶ የተመገበውና ለብሶት ያለቀው ብቻ ነው የተረፈን ምግብ መመጠት ከቁንጣንና ውጥረት የተሻለ ሌላኛው ርዕስ የምግብ አምሮትን መገደብን መለማመድ አንድ ዲን ተማሪ የሚመገብበትን ዓላማ ማወቅና የሚገባውንም ነገር ማስተዋል አለበት አንደኛው ከሓላል ነገር በቀር መመገብ የለበትም ሐራም ነገር እየተመገቡ የሚያደርጉት አምልኮ በባህር ማዕበል ላይ እንደ መገንባት ነው ሌላው ምግብ አለማብዛት ነው። ይህንኑም በሂደት መለማመድ ይቻላል። አንድ አብዝቶ ይመገብ የነበረ ሰው በአንድ ጊዜ ወደ ትንሽ ልውረድ ብሎ ሁኔታው አይቀበለው ይከብዷል። በሂደትና ቀስ በቀስ ነው መለማመድ ያለበት ከተለመደውና ከኖረበት ሁኔታ ለመውጣት። ለምሳሌ ሁለት እንጀራ ይበላ የነበረ ሰው አንድ ከግማሽ አንድ እያለ እየወረደ በሂደት ሆዱን ማላመድ ወደሚፈልገው መድረስ አለበት ራሱንም መጉዳት አይኖርበትም። ጉዳቱም በአካሉ ላይ በማይታይ መልኩ ይህን ማድረግ አለበት። ምግብን በዚህ መልኩ መጠናችሁ ተመገቡ ማለት የሚቻል ነገር አይደለም፣ ምክንያቱም ነገሩ ከሁኔታዎችና ሰዎች አንጻር ይለያያልና ነው። ሌላው ከምግብ አይነት መቀነስ ነው። በአብዛኛው ወደ መጨረሻው ዓለም መሄዳቸውን የተገነዘቡ ሰዎች ለስጋዊ ስሜት ግድ የላቸውም።

አንተ የዚድ ሆይ ምነካ ከምግብ በኋላ ምግብ አሉት። በመገረም ቀጥሎም የዑመር ነፍስ በእጁ በሆነው ጌታ እምላለሁ ፈለጋቸውን የሳታቸው እንደሆነ መንገዳቸውን ያሰታችኋል አሉ። እንዳጠቃላይ ነፍስ የተፈቀደላትን ተፈጥሯዊ ፍላጎት እርግፍ አድርጋ ትተው ማለታችን አይደለም። በሁሉም ነገር ውስጥ ተመራጩ መካከለኛ መሆን ነው። ከነገሮች ሁሉ መልካሞቹ መካከለኛ ናቸውና። ያሻቀበም ሆነ ያሽቆለቆለ ውጉዝ ነው። ዓሊም ሰው መካከለኝነት ሲባል ትክክለኛነት መሆኑን ያውቃል። የነፍስ ተፈጥሮ ምንም እንኳን መጥገብ ብትፈልግም ሸሪዓው ግን መራብን አወድሷል። በሁለቱ መካከል መሆን ሚዛናዊነት ነው። ተፈጥሮን ሙሉ በሙሉ መቃረን አይቻልም። ትልቅ ስኬትም አይገኝበትም። አፈጣጠራችን አንድን ባህሪ ሲቀበል ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ለሌሊት ሶላት መቆምንና ዕለቱን መጾምን በትልቁ አወድሷል። ግና አንዳንድ ሰዎች ዓመቱን ሙሉ መጾምንና በየሌሊቱ ሙሉ መቆምን በጀመሩ ጊዜ